ከትናንትናው የማንቸስተር ዩናይትድና ሊቨርፑል ጨዋታ በኋላ የተለያዩ አስተያየቶች የተሰጡ ይገኛል። የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ሮይ ኪን ተከታዩን ብሏል። የማንቸስተር ዩናይትድ ተጫዋቾች ሊደሰቱ ይገባል። በተደጋጋሚ ይህንን ቡድን ስንተች ነበር። በአንፊልዱ ጨዋታ ሶስት ነጥብ ማሳካት መቻላቸው ጥሩ ነው የሚል ሀሳቡን አጋርቷል። አሁን ከሊቨርፑል ጋር በሁለት ነጥብ ልዩነት ተቀምጠዋል። ማንቸስተር ዩናይትዶች ተመልሰዋል። ከዚህ በኋላ ጨዋታዎችን ማሸነፍ ይችላሉ ብዬ ለማሰብ ግን እቸገራለሁ። ከብራይተን ጋር የሚያደርጉትን ጨዋታ የበለጠ የቡድን ሁኔታ እንድና ያደርገናል። የትናንትናው ውጤት ግን ጥሩ ነው ሲል ሀሳቡን አጋርቷል። ጋሪ ኔቨል በበኩሉ ለማንቸስተር ዩናይትድ ታላቅ ቀን ነው፣ ግን ይህንን ብቃት በብራይተኑ ጨዋታ መድገም አለብን ሲል አስተያየቱን ሰጥቷል። የቀድሞ የሊቨርፑል ተጫዋች የነበረው ደርክ ካይት ሊቨርፑል በፍጥነት ወደ አሸናፊነታቸው መመለስ አለባቸው። አርነስሎት የራሳቸውን ቡድን እየገነቡ ነው። የመሐመድ ሳላ ጉዳይ መፍትሄ ማግኘት አለበት አሁን ትሬንት የለም ፍሪምፖን ግን አርኖልድ ማድረግ አለባቸው ስሎት ሲል ተናግሯል ሌላኛው የሊቨርፑል የቀድሞ ተጫዋች የነበረው ጆን ባርንስ በተከታታይ ጨዋታ መሸነፍ ውስጥ ቡድኑ ምን ያህል ችግር ውስጥ እንዳለ የሚያሳይ ነው ሊጉ ገና መጀመሩ ቢሆንም የአርሰናል አካሄድ አስፈሪ ከመሆኑ ጋር ተያይዞ ሊቨርፑል ወደ አሸናፊነቱ መመለስ አለባቸው አንዳንድ ተጫዋቾች ከተኙበት ሊነቁ ይገባል ሲል ባርንስ አስተያየቱን ሰጥቷል አለን ሽረር የቪክቶር ዮ አድናቂ ነኝ ሲል ተናግሯል። የቀድሞ የኒውካስል ኮከብ ሸረር አንዳንድ ሰዎች ስዊድናዊን አጥቂ ጎል ባለማስቆጠሩ ምክንያት ሊተቹት ይፈልጋሉ። አንድ የሚሰማኝ ነገር ቪክቶር ዮኬሬሽ አርሰናልን በደንብ እያሻሻለው ነው። ከኳስና ያለ ኳስ የሚያደርገው እንቅስቃሴ የተለየ ነው። ተከላካዮች እንዳይረጋጉ ያደርጋል። በቀጣይ ወደ ጎል አስቆጣሪነቱ ይመለሳል ሲል ሽረር አስተያየቱን ሰጥቷል። የማንቸስተር ዩናይትድ አመራሮች ለኔዘርላንዳዊ ተከላካይ ማቲያስ ዴሊት ተጨማሪ ኮንትራት ሊያቀርቡለት እንደሆነ ተሰምቷል። ዴሊት ከባ ባየር ሙኒክ ወደ ኦልትራፎርድ ከመጣ ጀምሮ አስደናቂ ጊዜን እያሳለፈ ይገኛል። ተጫዋቹ ለኔዘርላንዱ ጋዜጣ በዩናይትድ መቆየት ብቻ እፈልጋለሁ ብሎ መናገሩን ተከትሎ አዲስ ኮንትራት ሊቀርብለት ነው ተብሏል። ሮበን አሞሪም ዴሊ ታላቅ ተጫዋች ነው፣ የእሱ ጥራት በሜዳ ላይ በደንብ የሚታይ ነው ብለው መናገራቸው እንደዚሁ ይታወቃል። የቀድሞ የፔዥና የጣሊያን ብሔራዊ ቡድን ታላቅ ተጫዋች የነበረው ጂያሉጂ ቡፎን ሴስክ ፋብሪጋስ በቀጣዮቹ አመታት አርሰናልንና ባርሴሎናን የማሰልጠን ብቃት አለው ሲል ተናግሯል። በተጫዋችነት ዘመኑ ድንቅ ነበር። ወደ አሰልጣኝነቱ ከመጣ ጀምሮ በኮሞ እየሰራ ያለው ነገር የማይታመን ነው። በቀጣዮቹ አመታት አርሰናልን ወይም ባርሴሎናን ሊያሰለጥን ይችላል። እመኑኝ፣ ሊሳካ የሚችል ጉዳይ ነው ሲል ጂያን ሉጂ ቡፎን ሀሳቡን ገልጿል። ኖቲንግሃም ፎሬስቶች ሻንዳይችን አሰልጣኝ አድርገው ለመቅጠር ንግግር ላይ መሆናቸው የተነገረ ይገኛል። የክለቡ ባለቤት ኢቫንጄሎስ ማሪናኪስ ከአሰልጣኙ ጋር ውይይት ማድረጋቸው ተሰምቷል። የፎረስት ደጋፊዎች ዳይች ወደ ፎረስት መምጣት የለባቸውም ቢሉም የክለቡ ባለቤት ፈላጭ ቆራጩ ማሪናኪስ ሻንዳይችን ለመቅጠር ፍላጎት አሳይተዋል ተብሏል። በቀጣይ ቀናት አዳዲስ ነገሮች ሊኖሩ እንደሚችሉም እንደዚሁ እየተነገረ ይገኛል ማለት ነው። ፖርቱጋላዊ ኮኮብ ክርስቲያኖ ሮናልዶ አልፋታህን አምስላን ባሸነፉበት ጨዋታ ጎል ማስቆጠሩ ይታወቃል። የአልናስሮ አሰልጣኝ ሆርጌ ሄሱስ ተሳስታችኋል። ሮናልዶ 40 አመቱ አይደለም፣ ለኔ እንደ 16 አመቱ ነው የሚመለከተው። ልምዱን በአግባቡ ይሰራል። ሰዎች እንደሚሉት አይደለም፣ ሮናልዶ ትሁት የሆነ ሰው ነው። የማያበራ ብቃቱን ማሳየቱን ይቀጥላል። ይህን ሁሉ ስኬት ያመጣው ሰርቶ ነው። ስራውን የሚወድ ሰው ስኬታማ ይሆናል። በሁለት ሺ ሃያ ስድስቱ የዓለም ዋንጫ ሀገሩን ይወክላል። አልናስርን ደግሞ ዋንጫ እንዲያነሳ ይሰራል ሲሉ ሄሱስ ተናግረዋል። በሻምፒዮንሽፑ አስደናቂ ጊዜን እያሳለፈ የሚገኙ ፍራንክ ላምፓ ኮቬንትሪ ሲቲን ወደ ፕሪምየር ሊጉ ማምጣት የመጀመሪያ እቅዱ እንደሆነ ተናግሯል ይህ ውድድር ከባድ የሚባል ነው በዚህ ፉክክር ውስጥ አልፎ ታላቁን ሊግ መቀላቀል ብቃትና ስራ ይጠይቃል የሚለው ላምፓርድ እኔም ኮቬንትሪን ለሊጉ ማብቃት አላማዊ ነው ሲል ሱፐር ፍራንኪ ሀሳቡን ገልጿል በእንግሊዝ ሻምፒዮንሽፕ ኮቬንትሪ በ22 ነጥብ ሊጉን ሲመሩ ካሪክን ካጣ በኋላ በሮብ አንድሬው ስር ጥሩ ጊዜን እያሳለፈ የሚገኘው ሚድልስ ብራ በ21 ነጥብ ሁለተኛ ስቶክ ሲቲና ዌስት ብሮሚች ተከታዩን ደረጃ ይዘዋል